ሰላም የጌታ ጸጋና ሰላም ይብዛላችሁ። ውድ የቃሉ ይናገራል ዩቱብ ቻናል ቤተሰቦች የእውቀት ስንቅ ፕሮግራም ክፍል ሁለት ነው ቪዲዮውን ላይክ እንደዚሁም ደግሞ ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እናሳስባለን። የእውቀት ስንቅ ፕሮግራም ክፍል ሁለት ስለ ታላቁ መጽሐፍ ቅዱስ ይህን ያውቁ ኑራል። በነገራችን ላይ ክፍል አንድን ያልተመለከታችሁ ክፍል አንድን ገብታችሁ ተመልከቱት። ምክንያቱም ይሄኛው ቪዲዮ ከክፍል አንድ የቀጠለ ክፍል ሁለት ስለሆነ ብሉይ ኪዳንን እኩል ለኩል ለሁለት የሚከፍለው ጥቅስ ሁለተኛ ዜና ምዕራፍ 10 ቁጥር 18 ነው። እርሱም እንዲህ ይላል እግዚአብሔርም በሴሎናዊው ባኪያ አድርጎ ለናባጥ ልጅ ለዮባም የተናገረውን ቃል እንዲያጸና ከእግዚአብሔር ዘንድ ተወስኖ ነበርና ንጉስ ህዝቡን አልሰማም። በመጽሐፍ ቅዱስ ውስጥ ትንሽ ቃላት ያለው መጽሐፍ ሦስተኛ ዮሐንስ መልዕክት ነው። ሙሉ መጽሐፍ ቅዱስ በምዕራፍና በቁጥሮች ተከፋፍሎ የታተመው በ1560 ዓ.ም ሲሆን የጀኔቡ መጽሐፍ ቅዱስ ተብሎ ይታወቃል። የተባለበትን ምክንያት በጀኔቡ ውስጥ ባሉ የታድሶ ሰዎች ለተዘጋጀ ነው። አዲስ ኪዳንን በቁጥር የከፋፈለው ሰው ሮበርት ስቲፈንስ ሲሆን በ1551 ዓ.ም ነበረ። የትንቢተ አብዱዬ የ21 ቁጥሮችና 62 ቃላት ሲኖሩ ትንሹ የብሉይ ኪዳን መጽሐፍ ነው። የአዲስ ኪዳን መካከለኛ መሀል ለመሀል የሚከፍለው መጽሐፍ ሁለተኛ ተሰሎንቄ ነው። የአዲስ ኪዳን መካከለኛ ምዕራፍ ሮሜ 13 እና 14 ናቸው። አዲስ ኪዳንን መካከል ለመካከል የሚከፍለው ጥቅስ ሐዋርያት ሥራ ምራፍ 17 ቁጥር 17 ሲሆን እርሱም እንዲህ ይላል፣ ስለዚህ በምኩራብ ስለ አይሁድ እና እግዚአብሔርን ከሚያምልኩ ሰዎች ጋር በየቀኑን በገበያ ከሚያገኛቸው ጋር ይነጋገር ነበረ በማለት ይናገራል። የብሉይ ኪዳንና የራእይ መጽሐፍ በመባል የሚታወቀው ትንቢተ ዘካርያስ ነው። ኢየሱስ ክርስቶስ ሲሰቀል ካህናቱ በላይ በመስቀል ላይ የተጻፈው ጽሑፍ በሶስት ቋንቋዎች ነበር የተጻፈው፣ በዕብራይስጥ፣ በአረማይክና በላቲን ነበረ። በመጽሐፍ ቅዱስ ውስጥ በሴት ስም የተጠሩት ሁለት መጽሐፍ ሲኖሩ በመጽሐፍ አስቴርና መጽሐፈ ሩት ናቸው። መጽሐፍ አስቴር ብቸኛው እግዚአብሔር የሚለው ቃል ያልተጠቀሰበት መጽሐፍ ነው። የትንቢት መጽሐፍ በቁጥር 17 ሲሆኑ ከትንቢት የኢሳያስ እስከ ትንቢት የሚልኪያስ ያሉት ናቸው። መጽሐፍ ቅዱስ በእንግሊዝኛው ንጉስ ጀምስ ቅጂ 31102 ቁጥሮች፣ 788280 ቃላትና 3566480 ፊደላት አሉት። በመጽሐፍ ቅዱስ ውስጥ የፍቅር ምዕራፍ በመባል የሚታወቀው አንደኛ ቆሮንቶስ ምዕራፍ 13 ነው። በመጽሐፍ ቅዱስ ውስጥ የእምነት ምዕራፍ በመባል የሚታወቀው ዕብራውያን 11 ነው። በመጽሐፍ ቅዱስ ውስጥ ምዕራፍ የሌላቸው መጽሐፍ አምስት ሲሆኑ እነርሱም ትንቢት አብዱዬ ፊሊሞና፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክትና የይሁዳ መልእክት ናቸው። የእስር ቤት መልእክታት ተብለው የሚታወቁት በጳውሎስ የተጻፉት ደብዳቤዎች ሲሆኑ እነርሱም ኤፌሶን፣ ፊልጵሶስ ቆላሲያስ እና ፊሊሞና ናቸው። የአይሁዶች የብሉይ ኪዳን መጽሐፍ 24 መጽሐፍትን የሚይ ሲሆን መጽሐፍቱም ለሶስት ይከፈላሉ። ሉቃስ ወንጌል ምዕራፍ 24 ቁጥር 44 አንደኛው የኦሪት መጽሐፍት ወይም ህብረ ኦሪት፣ ሁለተኛው የነቢያት መጽሐፍት እና ሶስተኛው ጽሑፎች ይባላሉ። የአይሁዶች የኦሪት መጽሐፍት አምስት ሲሆኑ እነርሱም ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያንና ዘዳግም ናቸው። የነቢያት መጽሐፍት ለሁለት የሚከፈሉ ሲሆን የቀድሞ ነቢያትና የኋለኞች ነቢያቶች በመባል ይከፈላሉ። የቀድሞ ነቢያት የሚባሉት አራት ሲሆኑ እነርሱም እያሱ፣ መሳፍንት፣ አንደኛና ሁለተኛ ሳሙኤል እንደ አንድ ሳሙኤል ተብለው እንዲሁም አንደኛ ነገስትና ሁለተኛ ነገስት እንደ አንድ ነገስት ተብለው ሁለቱን አንድ እያረጉ ሁለቱን አንድ እያረጉ ማለት ነው። ስለዚህ ከኢያሱና ከመሳፍንት ጋር አራት ሆኑ ማለት ነው። የኋለኞች ነቢያት በመባል የሚታወቁት አምስት ሲሆኑ ኢሳያስ፣ ኤርሚያስ፣ ሕዝቅኤልና ደቂቀ ደቂቀ ነቢያት ወይም ታናናሽ ነቢያት የሚባሉት ናቸው። በንጉስ ጀምስ ቅጂ መጽሐፍ ቅዱስ ላይ አንድም ኤክስ የሚለው የእንግሊዝኛ ፊደል የለም። ጽሑፎች በመባል የሚታወቁት የይሁድ መጻሕፍት መዝሙረ ዳዊት፣ ኢዮብ፣ ምሳሌ፣ አንደኛና ሁለተኛ ዜና፣ እንዲሁም ደግሞ እዝራ፣ ነህምያ ጥቅሎች በመባል የሚታወቁት ሩት፣ መኃልየ መኃልየ ዘሰለሞን፣ ሰቆቃወ ኤርምያስ፣ መክብብ፣ አስቴር፣ ዳንኤል ናቸው። በአማርኛ መጽሐፍ ቅዱስ ትንሽ ቁጥር የዮሐንስ 11፥35 ነው። እርሱም ኢየሱስ እምባውን አፈሰሰ ይላል። ዘፀአት ማለት መውጣት ማለት ነው። የሙሴ ህግ የተጻፈው በሰባት ዓመት አንድ በቂ ጠባል እንዲነበብ ነው። በመጽሐፍ ቅዱስ ውስጥ 49 አይነት ምግቦች ተጠቅሰዋል። በመጽሐፍ ቅዱስ ውስጥ ያልተጠቀሰች ብቸኛዋ ለማዳ እንስሳ ድመት ነች። እግዚአብሔር የሚለው ቃል 8724 ጊዜ ተጠቅሷል። በመጽሐፍ ቅዱሳችን መንግሥተ ሰማይ 577 ጊዜ የተጠቀሰ ሲሆን ገሃንም 54 ጊዜ ተጠቅሷል። በመላው ዓለም ላይ እስካሁን ድረስ በሽያጫች ያልተገኘለት መጽሐፍ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ውስጥ ውሻ 14 ጊዜ የተጠቀሰ ሲሆን አንበሳ 155 ጊዜ ተጠቅሷል። ክርስቲያን የሚለው ቃል በመጽሐፍ ቅዱስ ውስጥ የተጠቀሰው ሶስት ጊዜ ብቻ ነው። ሐዋርያት ሥራ ምዕራፍ 11 ቁጥር 26፣ ሐዋርያት ሥራ ምዕራፍ 26 ቁጥር 28፣ አንደኛ ጴጥሮስ ምዕራፍ 4 ቁጥር 16። በየትኛውም የመጽሐፍ ቅዱስ ቅጂ የመጽሐፍ ቅዱስ ረጅም ጥቅስ መጽሐፈ አስቴር ምዕራፍ 8 ቁጥር 9 ሲሆን 89 ቃላትና 425 ፊደላት አሉት። ሰባት ሰዎች በመጽሐፍ ቅዱስ ራሳቸውን አጥፍተዋል። እነርሱም ዛምሪ አንደኛ ነገስት 16 18፣ የአስቆሮጡ ይሁዳ ማቴዎስ ወንጌል 27 3 እስከ 5። ሶስተኛ አቤሜሌክ ሲሆን መሳፍንት መጽሐፍ ምዕራፍ 9 ቁጥር 54 ላይ የሚገኝ ሲሆን ያው አቤሜሌክ ሴት የወፍጮ ድንጋይ ጭናበት አንገቱ የተሰበረ ሲሆን፣ ነገር ግን ሴት ገደለችው እንዳይባል የራሱን ባሪያ ግደለኝ በማለት ስላስገደል ራሱን ከዛ የተነሳ ነው ራስን እንደማጥፋት የተቆጠረበት። አራተኛው አኪጦፌል ሁለተኛ ሳሙኤል ምዕራፍ 17 ቁጥር 23። አምስተኛው ሳምሶን መሳፍንት 16 ቁጥር 25 30 ስድስተኛው ሳውል አንደኛ ሳሙኤል ምዕራፍ 31 ቁጥር 4 እስከ 5፣ ሌላዋው ሳውል የሚባለው አንደኛ ዜና ምዕራፍ 10 ቁጥር 5። እነዚህ ሰባት ሰዎች በመጽሐፍ ቅዱሳችን ራሳቸውን ያጠፉ ሰዎች ተብለው ተመዝግበዋል። መጽሐፍ ቅዱስን በመግዛት ከዓለም አንደኛ የሆነችው ሀገር ቻይና ናት። የሰው ዕድሜ በመጽሐፍ ቅዱስ እያሽቆለቆለ የመጣው ምድር በታላቅ ውሃ ወይም በውሃ ጥፋት ጊዜ ከተጥለቀለቀች በኋላ ነው። መጽሐፍ ቅዱስ እስካሁን ከ2454 በሚበልጡ ቋንቋዎች ተተርጉሟል። አስር ሰዎች በመጽሐፍ ቅዱስ ውስጥ ከሞት ተነስተዋል። እነርሱም የመበለቷ ልጅ አንደኛ ነገሥት ምዕራፍ 17 ቁጥር 17፣ የሱናማዊቷ ልጅ ሁለተኛ ነገሥት ምዕራፍ 4 ቁጥር 18 እስከ 37፣ የኤልሳዕ አጥንት በነካው ጊዜ ከሞት የተነሳው ሰው ሁለተኛ ነገሥት 13 ቁጥር 21፣ ኢየሱስ ከሞት ያስነሳው የመበለት ልጅ ሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 15፣ የኢያይሮስ ልጅ ሉቃስ ወንጌል ምዕራፍ 8 ከቁጥር 41 እስከ 42፣ አላዛር የዮሐንስ ወንጌል 11 ከቁጥር 1 እስከ 46፣ ኢየሱስ ማቴዎስ ወንጌል 28 ቅዱሳን ማቴዎስ ወንጌል 27 ቁጥር 51-53 ኢዮጴ ጣቢታ ሐዋርያ ሥራ ምዕራፍ 9 ቁጥር 36-51 አውጢኮስ ሐዋርያ ሥራ ምዕራፍ 20 ቁጥር 9-12። ውሃ በመጽሐፍ ቅዱስ ውስጥ 41 ጊዜ ተጠቅሷል። ሰጎን በመጽሐፍ ቅዱስ በኢዮብ 3913 በዘሌዋውያን ምዕራፍ 11 ቁጥር 16፣ በዘሌዋውያን ምዕራፍ 4 ቁጥር 3 እና ዘዳግም 1415 ላይ የተጠቀሰ ሲሆን አራት ጊዜ ተጠቅሷል። ከባህሪው አንጻር የተጠቀሰው ምንም ከፈረስ ይልቅ ፈጣን ቢሆንም ጥበብና ማስተዋል የለሽ ተደርጎ ይታወቃል። ዳዊት የሚለው ስም ከ1139 ጊዜ በመጽሐፍ ቅዱስ ውስጥ ተጠቅሷል። ሳራ ብዙ ጊዜ በመጽሐፍ ቅዱስ የተጠቀሰች ሴት ስትሆን 59 ጊዜ ተጠቅሳለች። ራሄል ደግሞ 47 ጊዜ ተጠቅሳለች። በመጽሐፍ ቅዱስ ውስጥ ስምንት ማርያሞች የተጠቀሱ ሲሆን ከሙሴ እህት ማርያም በቀር ሰባቱ በአዲስ ኪዳን ውስጥ የተጠቀሱ ናቸው። በመጽሐፍ ቅዱስ ውስጥ ያለ ምግብ እንዲሁም ያለ ውሃ ለአርባ ቀንና ለአርባ ሌሊት የጾሙ ሶስት ሰዎች ሲሆኑ እነርሱም ኢየሱስ ማቴዎስ ወንጌል ምራፍ 4 ቁጥር 2፣ ሙሴ ዘጻት 34 ቁጥር 28 እንዲሁም ዘዳግም 9 ከቁጥር 9 እስከ 18፣ ኤልያስ አንደኛ ነገስት ምራፍ 19 ቁጥር 8። በመጽሐፍ ቅዱሳችን ሁለት ጊዜ አርባ ቀንና አርባ ሌሊት የጸለዩ ብቸኛው ሰው ሙሴ ነው። ዘጻት ምራፍ 34 ቁጥር 28 ዘዳግም 10 10 ምንም እንኳን ጳውሎስ የጻፋቸው 13 መልእክቶች ቢሆንም፣ ሉቃስ የጻፋቸው ሁለት የሐዋርያት ሥራና ሉቃስ ወንጌል በጣም ረጃጅም ስለሆኑ በቃላት ብዛት ሉቃስ ከጳውሎስ ይልቅ በአዲስ ኪዳን ጽፏል። መና የሚለው ቃል የብራይስ ቃል ሲሆን ይህ ምንድን ነው ማለት ነው። 125 የሚጠጉ እንስሳት በመጽሐፍ ቅዱስ ውስጥ ተጠቅሰዋል። ያዕቆብ 12 የእስራኤል ነገድ የተጠራበት ልጅ ሲኖሩት፣ ዲና የምትባል ሴት ልጅም ነበረችው። ኢየሱስ በወንጌላት ውስጥ ከ30 በላይ ታምራቶችን አድርጓል። ኢየሱስ፣ በግሪክ ኢሳይያስ የሚለው ቃል በአዲስ ኪዳን 21 ጊዜ ተጠቅሷል። የባቢሎን ግንብ ውፍረቱ 180 ጫማ ሲሆን ቁመቱ ደግሞ 387 ጫማ ነው። ለ180 ቀናት ግብዣ ያዘጋጀው ብቸኛው ሰው ንጉሥ አርጤክስ ነው። አይብ ሦስት ጊዜ በመጽሐፍ ቅዱስ ተጠቅሷል። አንደኛ ሳሙኤል ምዕራፍ 17 ቁጥር 18፣ ሁለተኛ ሳሙኤል 1729፣ ኢዮብ 1010። 34 ሐሰተኛ ምልክት በመጽሐፍ ቅዱስ ተጠቅሰዋል። በመጽሐፍ ቅዱስ ከተጠቀሱት 34 አማልክት መካከል ስድስቱ ሴት አማልክት ናቸው። አናሜሌክ፣ አስትሮትን አንደኛ ነገስት 11 ቁጥር 5፣ ስኮት ቦሮት ሁለተኛ ነገስት 17 30፣ የማይ ንግስት ባል መሳፍንት 6 25፣ አርጤምስ ሐዋርያ ሥራ ምዕራፍ 19 ቁጥር 14። ዝሆን አንድም ጊዜ በመጽሐፍ ቅዱስ አልተጠቀሰም። ይሁን እንጂ የዝሆን ጥርስ ግን 13 ጊዜ ተጠቅሷል። ሁለት ሰዎች ራሳቸውን አንቀው ሞተዋል። አኪጦፌል ሁለተኛ ሳሙኤል 17:23 የአስቆሮቱ ይሁዳ ማቴዎስ ወንጌል 27 ቁጥር 5። የሄሮም ሸለቆ በደቡባዊ ኢየሩሳሌም የሚገኝ ሲሆን የከተማው ቆሻሻ በዛ ይቃጠል ነበረ። ቃጠሎም ለ24 ሰዓት አይቋረጥም ነበረ። በግሪክ የዚህ ቦታ ስም ጋኒ ይባል ነበር። ይህም ቃል በአዲስ ኪዳን 12 ጊዜ የተጠቀሰ ሲሆን ትርጓሚውም ጋንም ማለት ነው። ዮሐንስ በሚለው ስም ሶስት ሰዎች ተጠርተዋል፦ ሐዋርያው ዮሐንስ፣ መጥምቅ ዮሐንስ፣ ማርቆስ የተባለው ዮሐንስ። መሬት ሳይነካ የዘለለው ብቸኛ ሰው መጥምቁ ዮሐንስ ነው፣ በኤልሳቤት ሆድ ውስጥ ሆኖ ጨው በመጽሐፍ ቅዱስ ውስጥ 45 ጊዜ ተጠቅሷል። በርበሬ በመጽሐፍ ቅዱስ ውስጥ አልተጠቀሰም። በመጽሐፍ ቅዱስ ውስጥ ሀያ አይነት የከበሩ ድንጋዮች ተጠቅሰዋል። ጥላቻ የሚለው ቃል 87 ጊዜ የተጠቀሰ ሲሆን ፍቅር ደግሞ 3 መቶ ስ ይቀጥላል። ለእነዚህ አይነት መረጃዎችን ከፈለጋችሁ ይህን ቻናል ሰብስክራይብ እንድታደረጉ እንደዚህም ደግሞ ቪዲዮዎችን ላይክ እና ሼር በማድረግ ብዙዎች ጋር እንዲዳረስ እንድታደረጉ በጌታ ፍቅር